በግ ምን ለእኔ አርጎ ገዝታችሁልኛል? በግ ነው በግ ነው። የታል? አመለጠኛ። አልጋ ላይም አልተኛ፣ መሬት ነው የምተኛው። እማማ ዝናሽ ካልመጡ የራሷ ጉዳይ። ደቦት አመትባል ባልሆነ ጊዜ አመትባል ባልሆን፣ ለአመትባል ውድ ነው። በጣም በጣም በጣም ውድ ነው። ለአመትባል ለአመትባል ውድ ነው። እማማ ዝናሽ አንተ! አቤት። ደህና ነዎት? እንኳን አደረሰዎት። ሕማማት አልፏል፣ መሳሳብ ይቻላል። ትናንት አይሳሳምም። አዎ፣ አዎ፣ አዎ። ስንት ሰገድክ? እንግዲህ ስንት ሰገድኩ ወደ አምስት ሺህ ስድስት አንተ፣ ቆመህ ትሄዳለህ? ወገበን ያመም እንዴ? አዎ ያው እንግዲህ ጥንካሬ ፈጣሪ ሰጠኝ። እርስዎ ሰገዱ? እዚህ እንደዚህ ብለው እንደዚህ ለመቤት ወደ ላይ ፊቴ መልሽ። ምን ነው፣ ጎበዝ አይደሉ እንዴ? ቆመው አይሰግዱም እንዴ እርሶ? ቆመው ምን ያስቆታል? ጉልበቴና ጉልበቴ አይቆምም እንዴ? ልብስ ሲለብሱ ቆመው አይደለ እንዴ የሚለብሱት ስቆም እያንገደገደኝ አለል። ታዲያ ለወድቅ ስል ተንገዳግድ የምታጠቀው። አቤት ጉድ፣ ማማ ጉድ። ሳልነግሮት በግ ገዝቼሉት ለርሶ፣ ከዛ ለእርሶ በግ ገዛውኝና ጉድ። አንተ ውድ ነው አላልኩ ምን ምን ምን ገዛው እኮ ገዛው፣ ገዛው። ዱቤ ነው የገዛውት ዱቤ ምንድነ የሚስቁትጌ? ዱቤ በገዛውኝ እርሶ ነጭ በግዛ ሲሉኝ እኔ ደግሞ ሲያንቀሸቅሸኝ፣ ግንባረ ቦቃ ገዛው። የንትናን ውቃቢ አራት ግራሻ ነው። ያው የሷን ለማለት ነው እሷ የምታደውን ነው የገዛው። ምን ቆይስ መስጨ ጉዴን ልንገሮት። አሁን ገዛውሎት ዱቤን የገዛውት የገዛሁት በጉ ሂድ ብለው ይሰጣል አለ። ተጀመረ ዱቤ በግ፣ ዶሮም አለ ዱቤ። ሳይሰጧቸው የቀሩት ሳ የቀሩት ዋጥ ልታድገው የለንም እኛኑ ሰደ ሞኝ ካመረረ በግ ምንድን ነው የሚባለው? ሞኝ ካመረረ በግ ተመረረ። እንደዛ እንደሚባለው በጉ ከእጄ ላይ እልም ብሎ ጠፋ። ወሰዱት። ይሮጣል፣ ይሮጣል፣ እከተላለሁ። በመኪና እከተላለሁ፣ በእግሬ እከተላለሁ። ይሮጣል፣ ይሮጣል በጉ ሩጫው በ በክ ተበረረ በክ ተበረረ፣ ሞኝ ታመረረ። ብለምን ብለምን ብለምን፣ አረ የማማዝናሽ በክ ነው ብን። አረ የማማዝናሽ በክ ነው ያዙልኝብን። ማን ማን ይርደኝ፣ ማን ይርደኝ፣ ማን ያግዘኝ። ሰው ሁሉ ሊይዘው ሲል በጎ አይለኛ፣ ብላሃተኛ ነው። እንደው ምን አይነት ብልጥ በግ እንደሆነ አላቅም። ሹሉክ እያሉ ንበግዛላልኩም ይሄ አራት እግር አሻል ግንባረ ቦቃ በግ ክፉ ነው። ክፉ ነው አይደል? አዎ። አሃ የትም ሀገር ክፉ ነው። በእውነት እውነት አንቺን አሉ የኔው ቃቢ ስኖ ማርደው ብላኛል። እናንተ ቤት ነገረችኝ፣ ነግራውታል። ኃይለኛ ነው። ግንባረ ቦቃ በግ ኃይለኛ ነው። አራት እግር አሻል ማለት አራት እግሩ ላይ ነጭ አለው። ነጭ ነጭ አለው አራት እግር አሻል ግንባረ ቦቃ የሚባለው፣ አራት እግር አሻል ግንባረ ቦቃ የሚባለው አራት እግሩ ላይ ነጭ አለ አርአው። አራት አራት አራት እግሩ ላይ አራት እግሩ ላይ ነጭ አለ። ግንባሩ ተጅ በላይ ነጭ ነው፣ ሌላው ጥቁር ነው። አራት እግር አሻል ግንባረ ቦቃ ይባላል። የትም አገር አለ። እሱ አመለጠኝ። አመለ አረ የእማማ ዝናሽ ነው ብል አረ ይገሉኛል። ብል ደግሞ እኮ የተገዛው በሀያ ሺህ ብር ነው አሁን ጠፋ። ቀረቀረ በሉት ሰ ወሰዱት። እንደ የት ላገኝህ? እውነት ጠፍ ሮጠብኝ እንዳመለጠኝ አሁን ምን እንደማረግ ግራ ገብቶኛል። ይሮጣል፣ እንደዚህ በግ ሲሮጣ አይቻል። አቅም ሮ አበበቂላ እንዴ! የሰው ቀልብ ነው ያበረረው በጉን ነ እሱ አይነት በግ የትም አገ ይፈለጋል። እና ያዩት ሰዎች አይለቁም። አራት እግራሻል ግንባረ ቦቃ በቃ አንቺን አሉ። እናንተ ቤት መጣ አራት እግራሻል ግንባረ ቦቃ ነው። እኔ አርደው አለች። ደሞኮ ለአራጅ አራጅ ሁሉ እንትን በግ ቆዳ የሚገፍ ሰው ደሞ በአመት በዓል ምድር አይገኝም ብዬ ከፍዬ ነበር። ቀድሜ ከፍዬ ነበረ። ወረፋ ማስያዜ ነው እኔ ያ ጎጃሜው ገፍ አልነበረም? ማን ሹፌሩ የነበረው። ብዙ ስራ አለበት እሱ። ብዙ ስራ አለበት እሱ። ይገፍ ነበር ክምሩ ነው የሚገፍልኝ። ለክምሩ ነበር የሰጠሁት። እንዲ ክምሯም በቀን በቀን ይመጣል እዚህ በግ እማማ ዝናሽ በግ ትገዛለች እበላለሁ ብሎ እዚህ በቀን በቀን ይመጣል። በእውነት አዎ። በግ ተገዝቶ እንደው ለመያት ለመያት ሲታረድ ይዞ እንዲሄድ ያን ጊዜ እዚህ ቤሮት ያሉ እዚህ አብረውኝ ነው ይኖሩት። አይደለም ቤሮት ያሉት ሰዎች እዚህ አብረውኝ የኖሩት። አሁን ይኸው ምንድን ነው የምታ አሁን ቤሮት ያሉት ሰዎች ቤሮት፣ እዚህ አብረን ነው ያደጉት። እዚህ አብረውኝ ነው ያደጉት። እማማ ዝናሽዬ እዛ ጡረታ የተቀበሉበት ቦታ ለዓመት በዓል ተባበሯቸው ብለዋን ነበር። እርሶ እነ ዘካሪያስ እንደኔ አይነት አቅመደካማ ለዓመት በዓል ያስተዳድራል አግዟቸው፣ አቅመደካሞችን የበዓል ስጦታ እንዲሰጡ ብለው ተናግረው ነበር። እርሶ ትዝካሉት? ሰው እርሶን እሺ ያለና ለ350 ሰው ዶሮ በግ፣ ማነው ዶሮ በርበሬ ደግሞ ሽንኩርት፣ ዘይት እና አምስት መቶ ብር ለሶስት መቶ አምሳ ሰው ሰጡልን። አዋጣው ሰጧቸው። አዎ አሁን የተከበራችሁ ወንድሞች ሴቶች፣ እናትና አባቶች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። ቀደም ሲል እማማ ዝናሽና እኔ አብረን ለ2017 ዓ ም የጌታቸው የመድኃኒታቸው የኢየሱስ ክርስቶስ ብርሃነ ትንሳኤ ለማክበር የተዘጋጁ አቅመ ደካሞችን የበዓል አስቤዛ ለመስጠት እናንተን ወደ እናንተ ጥሪ ያስተላልፈን ነበረ። ይህንን ጥሪ ደግሞ እናንተ ተቀብላችሁ ለሶስት መቶ አምሳ ሰዎች እኛ ሁለት መቶ እስከ ሦስት መቶ ነበር፣ ያለው ከዛ በላይ ለሆኑ አቅመ ደካሞች በርበሬ፣ ሽንኩርት፣ ዘይት እና ዶሮ እንዲሁም ለእጃቸው አምስት አምስት መቶ ሰጥታችኋል። እግዚአብሔር ብድራቱን ይክፈላችሁ። እማማ ዝናሽም ያመሰግናሉ። ለዓመት በዓል ለደካሞች የረዳችሁን ከእናንተ ጋር አብሮ ይሁን። አሜን፣ አሜን በጣም እናመሰግናለን። እግር ከእናንተ ጋር ይሁን፣ እግዚአብሔር ይስጣችሁ። ለደካሞች ለዓመት በዓል የሰጣችሁ ለአቅመ ደካሞች ለዓመት በዓል ሁሉን አድርጋችሁ የረዳችሁ እናመሰግናለን። በጣም ጥሩ። እኛም በእግዚአብሔር ብድራቱን ይክፈልን። በጣም ነው። ምና ለዓመት በዓል ለደካሞች ሁሉን አድርጋችሁ ያደረጋችሁ እናመሰግናለን። ለእኔም በግ ገዝታችሁልኛል በሏቸው። በግ ምን ለእኔ እርጎ ገዝታችሁልኛል። በግ ነው በግ ነው። የታል አመለጠኛ እንደ እኔ አራት ግራሻል አይታረድም። ታርደው አውቅም። እኔ እርስዎ ነጭ በግ አሉኝ። ነጭ በግ ሲሉኝ ጊዜ አይ እማማ ዝናሽ ዝም ብለው እንደው ነጭ በግ ከየት ይገኛላል? እና ግንባረ ቦቃ፣ ግንባረ ቦቃ በግ ገዛሁኝ። ማንም ሰው ይፈልገዋል፣ ውድ ነው። ማንም ሰው ይፈልገዋል። እሱ አሁን ለቅድስት ዋን ዘመን መለወጫ ይፈለጋል እሱ በግ። እናንተ ግን ዋናው ስጋ ነው እንጂ ለምን የገጠር የከተማው ሰው ይፈልገዋል? ለምንድን ነው ቀለም የምትመርጡት? የበግ ቀለም ለምን ነው ትመርጡት? ነጭ ሆነ ጥቁር ዳልቻ ሆነ ግንባረ ቦቃ የአሻል ምን አሻል ነው ያሉት? ደግሞ እግሩ አሻል ነው። አራት እግር አሻል። ግንባረ ቦቃ አራት እግር አሻልና አራት አራት አራት እግር አሻል። ግንባረ ቦቃ ይኸው፣ አራት አራት እግሩ ላይ ነጭ አለ። አራት እግሩ ላይ ነጭ አለ። ራሱ ከዚህ በላይ ጭንቅላቱ ነጭ ነው። አራት እግር አሻል አራት እግሩ ላይ ያለው ነጩ ነው አራት። አሁን ምን እንደሚሻል አላውቅም። ለዓመት በዓል ምድር እኔ እና እርሶ ቅቅል እንበላለን ብዬ አስቤ ነበረ። በጌ ገዛሁት፣ አመለጠ። ምን አሯሯጡ ራሱ ለእኔ እርጎ በቃኛ። ታስብ አይብ ታላ አንጡልኝ። አይብ፣ አይብ ጨምሩልኝ። አይብ ሌላገዛችም ጀማነሽ አይብ ገዝታለች። አይብ ታለ ተርጎ ጋር አይብ በቃኝ። አይ አጓትም ጥሩ ነው። አጓት አጓት አይቡ ሁሉ ሁሉ ነገር ይወጣለት። በጣም ነው የሚያጠነክረው። አጓ ወደ አጓት ተጥዶ አይብ ነው የሚወጣው። ጀሙዬ ደግሞ ምናለች? ስማ አገር የጎልጋ አጓት ተጥዶ አይብ የሚወጣ ታጓት ነው። ሌላ አላውቅም እኔ። ጀሙዬ ደግሞ ምናለች? እማማ ዝናሽ፣ አደራ፣ አደራ፣ አደራ፣ አደራ፣ አደራ እኔ ጋ ይምጡና ይደሩ። አደራድእኔ ሚካኤል ነው ነገ በሚካኤል ከቤት ያለወጣምን። ነገ ሚካኤል ነው ታውቃለህ ዋና ትንሣኤ እዝጌር ሚካኤልን ይዞ ሊነሳ ነው። በትንሣኤ ነገ ሚካኤል ነው አውቀህል ነገ ሚካኤል ነው። ትንሣኤ እዝጌር ፈጠራችን ሚካኤልን ይዞ ሊነሳ ነው። ትንሣኤ ትንሣኤ፣ ነገ ሚካኤል አልወጣም። አሁን እሷ ምን አለች እማማ ዝናሽ ካልመጡ እኔ በሚካኤል ምድር ተቤት አልወጣም፣ እህልም አልበላም። የራሷ ጉዳይ ትተው በሚካኤል፣ ነገ ሚካኤል ነው። አትሰማም።

ገና ናቸው። ነገ ሚካኤል ነው ቆይላው። እህል አልበላም መጠጥ አልጠጣም እማማ ዝናሽ ካልመጡ፣ አንቺ የራስሽ ጉዳይ ተይው በላት። እኔ በሚካኤል ምድር አይወጣም ትቤት በላት። ነገ ሚካኤል ነው። ልብስም አለብስም ምግብም አልበላም። የራሷ ጉዳይ፣ የራሷ ጉዳይ። አልጋ ላይም አልተኛ፣ መሬት ነው የምተኛው። እማማ ዝናሽ ካልመጡ፣ የራሷ ጉዳይ፣ የራሷ ጉዳይ። እኔ ነገ ሚካኤል ነው። በሚካኤል ምድር ተቤት ያልወጣም። በጣም ነው የምወደው። እኔ በሚካኤል ምድር ተቤት ያልወጣም። ንደግሞ ምን የምታለቅሽው? አታልቅሽው። ውይ ሁሌ ማልቀስ ደግሞ አይሰልቻትም። ምንድን ነው የምታለቅሽው? ነውር አይደለ እንዴ? በአመት በዓል ይለቀሳል አይለቀስም። እየተንጋጉ ይገቡላታል። እዛም ያንቺን አሉ ልሂድ። ተቤት ስትወጡ ተበርጉ እኔ አለች እሱ አውዱ ተንጋጋለች። ያ ያንተ ጓደኛ ሁለት ልጆች አሉት አለ አይደል እሱ ይገባ አምዴ ይባላል። አንጋጋል ይንጋጋል። እሱ ሌላስ ምን ማ ኦ በግማ ታዩ አገሩ ሁሉ ተንጋግቶ ይገባል። ቅርጫ ምኮ ገባን ማማዝናሽ ቅርጫ ማለት ቅርጫ የታችል ወደው እርካሽ እኮ ነው። የት ነው የረከሰው? ቅርጫ የት ተችሎ ነው የት የት ነው ነው ተችሎ ቁጭ የምታገባው? እርሶን ተማምኜ ነዋ ሰውዬ። በቃ ምላክ ባለ ቦት ገዝቶት ታድያለህ። ነጭ በቦት የመሰለኝ ነጭ በ ቅርጫት የሚያደርጉ ሰዎች እኛ ጋር መጡ። ማንን ፈልጋችሁ ነው አልኳቸው። አቶ ዘካሪያስ እንፈልገን ነው አሉ አቤት አለውኝ፣ አልኳቸው። ቅርጫ ተመዝግበው ነበር አሉኝ። ቅርጫ ተመዝግበው ነበር? አዎ፣ አልኳቸው። ክፈሉ አሉኝ። ክፈሉ ሲሉኝ ጊዜ ሞት አዶ አይቀር፣ ክፈሉ ሲሉኝ ችግር የለም እማማ ዝናሽ የትንሣኤ ጊዜ እሰጠሃለሁ ብለውኛል። የትንሣኤ ጊዜ የቅርጫ ስጋ መከፋፈያ እሰጠሃለሁ ቃል ገብተውልኛል፣ ለቅርጫ ቃል ገብተውልኛል ስላቸው ባዘ ቦት አመት በዓል ባልሆነ ጊዜ። አመት በዓል ባልሆን ለአመት በዓል ውድ ነው፣ በጣም በጣም በጣም ውድ ነው። ለአመት በዓል ለአመት በዓል ውድ ነው። አመት በዓል ባልሆነ ጊዜ ባዘ ቦት፣ ነጫን በጎ ተት የመሰለኝ ነጫን በጎ ግንባረ ቦቃ ነው የሚሻለው፣ ግንባረ ቦቃ አንተ እዚህ ይደፋል፣ ምን ነው የሚደፋል? አዳሚ ገጠር ከተማ አገሩ ሁሉ የሚያደው ነው። አራት ግሪሽ አሳል ግንባረ ቦቃ ይፈለጋል፣ ገጠር ከተማ አገሩ ሁሉ። እንኳን ደስ አሉት፣ ማማ ዝናሽዬ፣ እንኳን ደስ አሉት። የሆነ ነገር ገዝቼሎታለሁ፣ እዛ ደብቄ ሆኖ አውቄ። እልል በሉ መጀመሪያ

ነው እርጎማ? ሌላ ነው ሌላ ሌላ። እልል በሉ መጀመሪያ እንኳን ደስ አሉ እንኳን ደስ አሉት። እነሱ የራሴ ነው

እንኳን ደስ አለው። አላቅም እኔ ዶሮን። አይ ይበላሉ ይበላሉ ይበላሉ ነው ይበላሉ የአኪም ዶክተር ነው። በራጅ ምርመራ እርሶ ዶሮ አትብሉ። ይበላሉ ይበላሉ ይበላሉ ይበላሉ ቆንጆ አድርጌ እኔ ነኝ እንደውም የምሰራው። እንደ እኔ ዶሮ ስሰራ ኦሮ ዶሮ የኔን ዶሮ ቀምሰው ታያቁም ማማዘለሽ ሐኪም ሐኪም ራጅ መርማሪ ቆዳው ይገፈፋል። ቆዳው ከተገፈፈ በኋላ መጀመሪያ ሆድቃው ይወጣና ይቀመጣል። ለምን በኋላ ልክ ዶሮ ከወጣ በኋላ ልክ ሊወጣ ሲል የዶሮ ሆድቃው ይጨመራል። መጨረሻ ላይ ማለት ነው። የሆድቃው ውስጥ ያለው መጨረሻ ዶሮ ሲወጣ ይጨመራል። ዶሮ ደግሞ ስንት ብልት ነው ያለው ታውቃለህ? ታውቃለህ ስንት ብልት እንዳለው? ሀያ ነው። ንገረው የቻለ ንገሩኝ ይላል እኔ ረሳው። እኔ ቆይ ልንገረው። ዶሮ ስንት ብልት ነው ያለው? ሀያ እንዳትረሳ እኮ የቻለ ንገሩኝ ስንት ብልት ነው ያለው ዶሮ ይላል። ሁልጊዜ ይነተርከኛል። ንገረው በእውነት የቻለ አያውቅም እንዴ? ዶሮ ገዝታ ገዝተናል ዶሮ ተገዝቷል። ዶሮ ስንት ብልት ነው ያለው እያለ ጨቀጭቀኛል። ንገረው። አይነግሩትም ነበር እርሶ? አ እኔ ረሳው አራት ሄደም ለሁለት፣ አይኔ ሞራ መገፈፍ አራት ደሚ የተቀዳ ሰውነቴ እረሳሁ። እኔ በቃ እንዳይረሱ፣ ዶሮ ሃያ ብልት ነው ያለው፣ 12 የሚባለው ውሸት ነው። እሺ እማማ ዝናሽ፣ ዶሮ 12 ብልት ነው ያለው የተባለው ውሸት ነው። ዶሮ 12 ብልት የለው፣ ሃያ ብልት ነው። እሺ። ምነው ባታደርቀኝ እዚህ ብትቀመጥ ማወቅ አለቦት ሰው ሌላ ሰው ሲጠይቆት መልስ መመለስ አለቦት እንዳይረሱ ረሱ ብዬ እኮ ነው ለእርሶ ብዬ ነው ሌላ ጊዜ ሲጠይቆት የቻለ ዶሮ ስንት ብልት አላት ብሎ ሲጠይቆት ሀያ በሉት እሺ ሀያ ሀያ ልበለው ሁልጊዜ ይነተርከኛል ሁልጊዜ አሁን ለአሁኑ ዓመት በዓል ብቻ ሳይሆን አብረን የኖርንበት ዓመት በዓል በመጣ ቁጥር ዶሮ ስንት ብልት ነው ያለው እያለው ይጠይቀኛል በቃ፣ ሀያ ነው የሚሉት። እሺ ሀያ ይክፈልና ነግሮ